ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ እያል አርእስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በኤርትራ ውስጥ በአፋርና በሌሎች አናሳ ብሔሮች ላይ የሰብአዊ መብት ጥሰቶችና መድሎች እየተፈጸሙ ይገኛሉ ሲል ጀኖሳይዶች አሳስበዋል። በዝርዝራችን ትሰሙታላችሁ። የኤርትራና የኢትዮጵያ ኃይሎች አምስት ቢሊዮን ዶላር የሚገመት ጉዳት በትግራይ መሰረተ ልማት ላይ አድርሰዋል ሲል አንድ ሪፖርት አመላክቷል። ዝርዝር አለ። ወደ ውጭ ሀገር ልካለው በሚል ሰበብ ከ ሰባት መቶ ሺህ ብር በላይ ያጭበረበረችው ተጠርጣሪ ላይ ክስ ተመስርቶባታል። ሌሎችም የተጭበረበሩ ካሉ ወደ ፖሊስ ጣቢያ በመምጣት ክስ እንዲመሰርቱ ጥሪ ቀርበዋል። ዝርዝር አለ። የዓለም ትልቁን ከንፈር ለማግኘት ከ20 ሺህ ዶላር በላይ ያወጣችው ሴት አሁን ላይ ዶክተሮቹ የሸሿት መሆኑ ተገልጿል። የምትሰሙት ይሆናል። ኢትዮጵያ ዓለም አቀፍ ማህበረሰብ ኤርትራ ላይ ጫናዎች እንዲደረግ ጥሪ ማቅረቡ ተገልጿል። ትሰሙታላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ። የመጀመሪያ ዙሪያ የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞው ለሚመዘገበው ያሰዎች ብቻ በተደረገው ቅናሽ ማለትም ባለ 2 መኝታ በ720 ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል። ምን ይሄ ብቻ በልዩነት ለሃያ ደ ቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለሀዮቹ አንዱ ይሁኑ ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ኢትዮጵያ ዓለም አቀፍ ማህበር ኤርትራ ላይ ጫናዎችን እንዲያደርጉ ጥሪ አቀረበ። ጥሪው የቀረበው ትኩረቱ በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁኔታዎች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶችና ተንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ገልጸዋል። በተለይ ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳት ስርዓቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስጣጠቅ ጀምሮ አይነተ ብዙ ትንኮሳዎች እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል። በሉዓላዊነታችንና በብሔራዊ ጥቅማችን እየተቃጣ ለሚገኘው ጣልቃ ገብነት የአጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተል መርጠናል ሲሉ ተናግረዋል። በሀገራቱ መካከል ተፈጠረው የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ የሚችሉ የሁለትዮችና ጆሽና ቀጣናዊ ትብብሮችን ሊፈታ እንደሚችልም ገልጸዋል። ሁለቱም ሀገራት ይህንን ለማሳካት የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸውም አብራርተዋል። የዓለም ትልቁን ከንፈር ለማግኘት 20 ሺህ ዶላር ያወጣችው ሴት አሁን ላይ ዶክተሮች እየሸሸዋት መሆኑ ተገለጸ። ቦልጋራዊቷ እንድሪያ ኢቫኖቫ የዓለም ትልቁን ከንፈር እንድኖራት ባላት ፍላጎት ከ20 ሺህ ዶላር በላይ በኮስሞቲክስ ሂደቶች ላይ አውጥታለች። በየወሩ የከንፈር ሙሌት ትወስዳለች። እንዲሁም በጉንጭ መንጋጋና አገጭ አካባቢ ሀያሎ ኖሪ ካሴት ታስገባለች። የጡት ማስፋት ቀዶ ጥገናም አድርጋለች። አሁን ግን እነዚህ ሁሉ ሂደቶች ትልቅ ችግር አስከትለው ግንባታ በቅርቡ ጥርሷ ሲሰነጠ ከንፈሯ በጣም ትልቅ ስለሆነ መስራት አንፈልግም በሚል በርካታ የጥርስ ሐኪሞች እምቢ ብለዋታ። በከተማዋ ያሉ ሁሉ የውበት ዶክተሮች የደም ፍሰትን በመቁረጥ ከንፈሯ እንዳይሞት በመፍራት አዲስ ሙሌት መስጠት አቁመዋ። ቀደም ሲል 150 ዩሮ የምትከፍል የነበረ ቢሆንም አሁን ወደ ሌላ ከተማ የምትጓዝበት ዶክተር 450 ዩሮ ያስከፍላታ። ሁሉም ሐኪሞች ከልክ በላይ እንደሆነ አስበው ስለ መልካም ስማቸው ተጨንቀዋ። እንድሪያ ኢቫኖቫ ምንም እንኳን ቤተሰቦቿ ሂደቶችን ቢቃወሟትም ለከንፈሯ ሙሌት መስጠት እንደማታቆም አስታውቃለች። አዲሱ ዶክተሬ ተጨማሪ መስጠት ስለማይቸግረው ወደሱ መሄደን ቀጥላለሁ እንጂ ፈጽሞ የከንፈሬ ሙሌት አላቆምም ብላለች። ወደ ውጭ ሀገር እልካለሁ በሚል ሰበብ ከ700 ሺህ ብር በላይ ያጭበረበረች ተጠርጣሪ ላይ ክስ ተመሰረተ። የካ ክፍለ ከተማ ፖሊስ መምሪያ ባወጣው መግለጫ መሰረት ወይዘሪት ሌኒ በላይ የተባለች ግለሰብ ሁለት ሰዎችን ወደ ውጭ ሀገር እልካችኋለሁ በማለት ከ700 ሺህ ብር በላይ በማጭበርበር ወንጀል ተጠርጥራ ክስ ተመስርቶባታ። ተጎጂ አንድን ተጠርጣሪዋ ግለሰቧን ከክፍለ ሀገር አስመጥታ ለቪዛና ለሂደቱ ማስጨረሻ በሚል 250 ሺህ ብር በገንዘብ ካሽ፣ 200 ሺህ ብር ደግሞ በባንክ አካውንት በድምሩ 450 ሺ ብር ተቀብላት አላታል። ተጎጂ ሁለትን ደግሞ ግለሰቧን ወደ ኒውዚላንድ ለመላክ ተስማምታ ቀጥታ መሄድ ስለማይቻል በቅድሚያ ወደ አረብ ኤምሬትስ ዱባይ ለመላክ በሚል ሰበብ 320 ሺ ብር የሚያወጣ ሲፒኦ አሰርታ ተቀብላት ገንዘቡን እንደተቀበለችም ወዳውኑ ትሰወራለ። ተጠርጣሪዋ ይህን ወንጀል የፈጸመችው በየካ ክፍለ ከተማ ወረዳ 9 መተባበር ህንፃና ወረዳ 8 ስርኤም ህንፃዎች አካባቢ ግለሰቦቹን በመ መቅጠር መሆኑን የምርመራ መዝገቡ ያመላክታል። ተጎጂዋ ለፖሊስ ማሳወቋን ተከትሎ የየካ ክፍለ ከተማ ፖሊስ መምሪያ ተጠርጣሪዋን አፈላልጎ መያዝ፣ ተገቢውን ምርመራ አጣርቶ ፋይሏን ለአቃቢ ህግ ልኮ ክስ እንዲመሠረት ማድረጉን ገልጿል። በተጠርጣሪዋ እሌኒ በላይ ተመሳሳይ የማታለል ወንጀል የተፈጸመባቸው ግለሰቦች ካሉ በየካ ክፍለ ከተማ ፖሊስ መምሪያ በመቅረብ ተጠርጣሪዋን አይተው እንዲያረጋግጡና ለክሱ ተጨማሪ መረጃ እንዲሆኑ ጥሪ አቅርበዋል። በኤርትራ ውስጥ በአፋርና በሌሎች አናሳ ብሔሮች ላይ የሰብአዊ መብት ጥሰቶችና መድሎዎች እየተፈጸሙ ይገኛሉ ሲል ጄኖሳይዶች አሳሰበ። ከ ሀምሳ ሰባት ሺህ በላይ የሚሆኑ የአፋር ተወላጆች በኤርትራ ውስጥ በሚደረግባቸው ማንነት ተኮር የሰብአዊ መብት ጥሰቶች እንዲሁም መድሎች ምክንያት መጠለያ ለመፈለግ ወደ ኢትዮጵያ መሰደዳቸውን ጄኖሳይዶች አስታወቀ። ተቋሙ ባወጣው ሪፖርት አፋሮች በኤርትራ በጣም ከተገለሉ የማህበረሰብ ክፍሎች መካከል ዋነኞቹ መሆናቸውን ጠቅሶ ለአስርት ዓመታት በኤርትራ መንግስት የሚመራ ጭቆና እንደደረሰባቸው አመላክቷል። እንዲሁም የኤርትራ መንግስት ፖሊሲዎች የአፋር ማህበረሰብን ከጥንት መኖሪያው ማፈናቀሉ ሰላማቸውን በመግለጽ ባህላዊ የዓሳ ማጥመድ ስራቸው እንደከለከላቸው እንዲሁም የጅምላ እስሮችን እንዳስከተለባቸው ጠቁሟል። በኤርትራ ውስጥ የሚገኙ የአናሳ ቡድኖች ሁኔታ አሳሳቢ ነው ያለው ጄኖሳይዶች መንግስት በይፋ አራት ሃይማኖቶችን ብቻ እውቅና እንደሚሰጥም ጠቅሷል። እነዚህም የሱኒ እስልምና፣ የኤርትራ ኦርቶዶክስ፣ የሮማን ካቶሊክና ኢቫንጀሊካል ሉተራን መሆናቸውን ገልጾ የሌሎች እምነት ተከታዮች ግን ኢላማ ይደረጋሉ፣ ይታሰራሉ፣ እንዲሁም ሃይማኖታዊ ነጻነታቸው ይገፋሉ ሲል ተቋሙ አክሏል። የኤርትራና የኢትዮጵያ ኃይሎች 5 ቢሊዮን ዶላር የሚገመት ጉዳት በትግራይ መሰረተ ልማት ላይ አድርሰዋል ሲል አንድ ሪፖርት አመለከተ። የትግራይ የዘር ማጥፋት አጣሪ ኮሚሽን አዲስ ባወጣው ሪፖርት በትግራይ ክልል የህዝብ መሰረተ ልማት ላይ ከፍተኛ ውድመት መከሰቱን አስታወቀ። ሪፖርቱ በጦርነቱና በነበረው ከበባ ምክንያት በኃይል ውሃ፣ ቴሌኮሙኒኬሽን፣ መንገዶችና ሌሎች ዘርፎች አገልግሎቶች ሙሉ በሙሉ ማለት በሚቻል ሁኔታ በወቅቱ መቆማቸውንና አምስት ቢሊዮን ዶላር የሚገመት ጉዳት መድረሱን አመላክቷል። በሪፖርቱ መሰረት በትግራይ የህዝብ መሰረተ ልማቶች ላይ የደረሰው ጉዳት በግጭቱ አጋጣሚ የተከሰተ ብቻ ሳይሆን ሆን ተብሎ ኢላማ መደረጋቸውን ገልጿል። የጉዳቱ ሂደትም የክልሉን ኢኮኖሚያዊና ማህበራዊ መሰረቶች ለማፍረስ ሆን ተብሎ የተደረገ ጥረት ጋር የሚመሳሰል እንደሆነም አክሏል። ኮሚሽኑ በኤነርጂ ዘርፍ የተከዜ የኤሌክትሪክ ኃይል ማመንጫና የማስተላለፊያ መስመርን ጨምሮ በቁልፍ ተቋማት ላይ ጉዳት መድረሱን አስታውቋል። የኃይል ማመንጫውን ንዑስ ጣቢያ በአካባቢው ምንም ዓይነት ወታደራዊ ኢላማ በሌለበት እና ሰላም በሰፈነበት ሁኔታ የጦር አውሮፕላኖችና ድሮኖች ጥቃት ሰለባ መሆኑን ሪፖርቱ ይገልጻል። የኃይል ምንጮች በመቋረጣቸው ምክንያት ሆስፒታሎች፣ የውሃ ማጣሪያ ተቋማትና ሌሎች አገልግሎቶች ከስራ ውጭ መሆናቸው ሰፊ ተጽዕኖ አስከትሏል ብሏል። በተመሳሳይ የውሃና የንጽህና ማጠባበቅ ስርዓቶች ከፍተኛ ማሽቆልቆል ደርሶባቸዋል ያለው የኮሚሽኑ ሪፖርት የአገልግሎት አቅርቦት ሽፋን በከፍተኛ ሁኔታ መቀነሱን ገልጿል። ውድ አድማ የተመልካቾቻችን ለሳቱ ናቸው አጫጭር መረጃዎችን እንዲመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆ